እሩ ጊዜ መምህራችን መጋቤ ብርሃን መጋቤ ብርሃናት መምህር ሰለሞን የዕለቱን ትምህርት ይሰጡናል። ሁላችንም በያለንበት ማስታወሻችንን እየያዝን ትምህርት እንድንከታተል እግዚአብሔር ከሁላችን ጋር ይሆል

አሜን ይትባረክ እግዚአብሔር አምላከ አበዊነ ወተሳሃለን ለእዝ በዚያው የአባቶቻችን አምላክ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ፣ አምላከ ሳራ ወርቃ፣ አምላከ ራሄል፣ አምላክ እግዚአብሔር ጨለማውን ገፎ ሌሊቱን አሳልፎ በሕይወት እንድንቆም አድርጎ በቤተ መቅደሱ ሰብስቦ በሕይወትና በሞት እንዳንድኖር እስትንፋስ ሰጥቶ ሕይወትን ሰጥቶ በቤተ ክርስቲያን የሰበሰበን በቅዳሴ ያሳተፈን ሥጋውን እንድንበላ ደሙን እንድንጠጣ የፈቀደልን ጸበሉን እንድንፈወስብበት ያደረገልን የአባቶቻችን አምላካችን እግዚአብሔር ይህን ሁሉ ስላደረገ ስሙ የተመሰገነ ይሁን ብላችሁ አመስግኑበት። አምላካችን እግዚአብሔር የተመሰገነ ይሁን። የተከበሩ አባታችን በመንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን የደብራችን ዋና አስተዳዳሪ ክቡር መላከ ምሕረት ቀሲስ ዮናስ ፍቅረት የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ በዝማሬ ያገለገላችን ወጣት የሰንበት ትምህርት ቤት ዘማሪያን፣ እንዲሁም ህየንተ አበውኪ ተወልዱ ለኪ ደቂቅ በአባቶች ፈንታ ህጻናት ተተኩ ተብሎ ወደፊት ቤተ ክርስቲያን የምትረከቡ ደቂቅ ሕፃናት ጭምር በማደግ ላይ ያላችሁ ሕፃናት ጭምር በከበረን በወደደን እስከ ሞት ድረስ በታመነልን የሕይወታችን ቤዛ በሆነ በአምላካችንና በመድኃኒታችን በአባታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን አደራችሁ ለምን አደራችሁ ቸርነቱ የባህሪ የሆነ አምላካችን እግዚአብሔር በቸርነት ጠብቆ በልጅነት አጽንቶ ይህችን ሰዓት ፈቅዶ በቁመተ ስጋ ሆነን ቃሉን እንድንሰማ ስለፈቀደልን የአባቶቻችን አምላክ አሁንም እግዚአብሔር ስሙ የተመሰገነ ይሁን የወለደችው ድንግል ስሟ የተመሰገነ ይሁን አማላጅነቷም አይለየን ዛሬ እንማማር አለን ትንሽ ደቂቃ ነው የምንማማረው፣ አማማረው ወንጌሉ መብራራት ስላለበት የተነገረውን መንገር ስላለብን የተወሰነ ቃል ዛሬ ከተነበበው የወንጌል ቃል ጋር በማጣመር በማጣጣፍ የወንጌሉን ዋና ቃል ይዘ ለመዳሰስ እንሞክራለን። የዮሐንስ ወንጌል ምዕራፍ 21 ከቁጥር አንድ ጀምሮ የተነበበው ቃል እንዲህ ይላል፤ ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከትንሣኤው በኋላ

የኔና የእናንተ ጌታ መድኃኒታችን ኢየሱስ ክርስቶስ ለሦስተኛ ጊዜ የተገለጠበትን ቃል ነው የምንነጋገረው። የትምህርታችን ዋና ርዕስና ዓላማ በትእዛዝ እንጥላለን፣ በትእዛዝ እንጥላለን የሚለው ቃል። ይህን ቃል በዚሁ በዮሐንስ ወንጌል ላይ ታገኙታላችሁ ቃሉን የተናገሩት ደቀ መዛሙርቱ ናቸው። በትእዛዝ እንጥላለን ምን አይነት ትእዛዝ ነው? ክርስቲያኖች፣ ልበ አምላክ ዳዊት እንዲህ ይላል በመዝሙረ ዳዊት መዝሙር 19 ቁጥር 8 ላይ ትእዛዙ ለእግዚአብሔር ብሩህ ወያበርህ አዕይንተ የእግዚአብሔር ትእዛዝ ምን ያደርጋል አይንን ያበራል ይላል የእግዚአብሔር ትእዛዝ ምን ያደርጋል አይንን ያበራል ይላል በኪዳን ጸሎት ላይ አባቶቻችን የኪዳን ጸሎት ሲያደርሱ ውሳጣዊ አይን የሰጠህን ይላል ይሄ የምናየው አይን ገደብ አለ ርቀት ነው የምናየው የተወሰነ ገደብ አለ ውሳጣዊ አይናችን ግን ብዙ ነገር ማየት ይችላል። ክርስቲያን ትዕዛዙ ለእግዚአብሔር ብሩህ ወያበርህ አእይንተ። የእግዚአብሔር ትእዛዝ ግልጽ ነው ብሩህ ነው አይንንም ያበራል። እግዚአብሔር አምላካችን አይናችንን የሚያበራ አምላክ ነው። ክርስቲያን ስሙ የተመሰገነ ይ ትእዛዙ ለእግዚአብሔር ብሩህ ወያበርህ አእይንተ። የእግዚአብሔር ትእዛዝ ብሩህ ያደርጋል። አይንን ያሳያል። ክርስቲያኖች አይን ሲገለጽ ውስጣዊ አይን ሲገለጽ ማየት ያልቻለውን ነገር ማየት እንጀምራለን። የተደበቀውን ነገር ሁሉ ማየት እንችላለን። የተጨነቅንበት ነገር ሁሉ ማየት እንችላለን። በችግር ውስጥ ሆነን አይናችን ወደዛም ወደዚህ ምት ማየት ሳይችል ሲቀር

ለሊቱ ሁሉ ዓሳ ሲጠምዱ ቆዩ ይላል። ምንም የለም ይፈልጓ አገዩ ጥብርያዶስን፣ ጴጥሮስ ያውቀዋል፣ እናትናኤል ያውቁታል፣ እነ ያዕቆብ እነ ዮሐንስ ያውቁታል ጥብርያዶስ። በዛ በጥብርያዶስ ውስጥ ብዙ ዓሳ እንዳለ ይታወቃል። ከዚህ በፊት ሁለቱ ዓሣ አምስቱን እንጀራ የተባረከው አሳው የወጣው በትርያሎ ሲወንዝ ነበር። ግን ዛሬ የለ። ለሊቱን ሙሉ ሲፈልግ፣ ለሊቱን ሙሉ ሲዳክም፣ ለሊቱን ሙሉ ሲባዝኑ ቆዩ ይላል። ምን አይነት መባዘን! የለመዱበት ቦታ ሄደው የሚፈልጉትን አለማግኘት በጣም ከባድ። ማለት ምሳ ያስፈልገናል የምንበላው ያስፈልገናል የምንጎርሰው እንፈልጋለን ብለው ሲሄዱ አሳ ባለበት ስፍራ ላይ አሳ አልነበረም። በቃ እግዚአብሔር ከሌለበት ሁሉ ነገር ከንቱ ነው። ክርስቲያን እግዚአብሔር ካልተሳተፈበት ሁሉ ነገር ከንቱ ነው። ለካ ክርስቲያን እግዚአብሔር ካልተጨመረበት ሁሉ ነገር ነገር ማግኘት አይቻልም ለካ እግዚአብሔር ሲፈልግ ነው ለካ ሀብታም መሆን የሚቻለው። እግዚአብሔር ሲፈልግ ብቻ ነው የምንሻፍሻኘት የምንችለው። እግዚአብሔር ሲሰጥ ብቻ ነው ሁሉን ውስጣችን በቁጥጥራችን ሊሆን የሚችለው። በመረብ የሚቆጣጠሩት አሳ በመረብ ሊዩቅ የሚፈልጉት አሳ በባህል ውስጥ አልተገኘም ክርስቲያን። ታዲያ የቀደመ ስራቸውን ፈልገው ጌታ ከተሰወራቸው በኋላ የረሃብ ስሜት ተሰምቷቸው ወደ ጥብርያዶስ ሲሄዱ በዚያ ለልጁ ሁሉ የና የእናንተ ጌታ መድኃኒት ኢየሱስ ክርስቶስ የሚፈዝሙትን ሰላሳ ሶስት ሁነት ሶስት ሰላሳ ሶስት ዓመት ከሶስት ወር ይልቁንም ሶስት ዓመት ከሶስት ወር ያስተማራቸውን ደቀ መዛሙርቱን ሊፈልግ ወደ ባህሩ ሄደና በባህሩ ቆመ ይላል። በችግራችን ይቁምልን፣ በጭንቀታችን ይቁምልን፣ በምንፈልገው ነገር ላይ እሱ ይቁምልን። ክርስቲያን በምንሻው ነገር ላይ እሱ ቆሞ ይታይልን። እሱ ቆሞ ሲታይልን፣ እሱ ቆሞ ከውስጣችን ያለውን ነገር የምንሻውን የሚያውቅ ነውና ከፍ ጌታችን ሲሆን የሚያስፈልገን ነገር ሁሉ የሚያስጨንቀን ነገር ሁሉ የሚያስጨንቃችሁን በሌላ አይጣሉት ያለው አምላክ፣ የምትጨነቁበትን ነገር ሁሉ ለእኔ ስጡ ያለው አምላክ የምንሻውን ለመውላት ከፍለጊታችን ይቆማል። ለደቀ መዛሙርቱ ፍለፊት መሀል ቆመ። እንደ አምላክ አልነበረም ያያቸው፣ እንደ አንድ ግለሰብ ቆሞ ታያቸው። ከዛ እንዲህ ምንድን ነው የምትፈልጉ ጣናቸ ምንድን ነው የምትባቸው? ሌሊቱን ሙሉ ስንባዝን አደር አሳ ፈልገን ነበረ። አሳ አላገኘንም። የምንበላውን አሳ ለመውሰድ ለማጥመድ ወጥተን ነበረ

ውበስራ ፍስ መዝለኝ ነ ኑር 2ያ መኝ ጥር ሰላሳ ላይ በማታ ብካ አለ። በማታ ጩኸት አለ። በማታ ጭንቀት አለ። ጨለማ ያስፈራል፣ ያስጨንቃል። በማታ ሰዓት ላይ ልምንሄት ወደ አንድ ቦታት እድረስብ እንፈራለን። ማታ አስፈሪ ነው።

ዚ ራን ግን ትክክለኛ ማስነድ አልነበረም። በቀኝ ነበረ መጓዝ የነበረባቸው። ራግራንት ኢትዮጵያውያን ብዙዎቻችን በስልሳ ስድስቱ አብዮት በኋላ እጃችንን እያነሳን ነበር የምንለው በግራ እናሸንፋ ልነበር ምን እናሸንፍ። ኢትዮጵያ በዚህ ሁኔታ እስካሁን ድረስ አለች።

እንዲህ አድርጌ፣ እንዲያ በዚህ ሄጄ፣ በዚህ ወልጄ እንላለን። ሰዓቱ ካልደረሰ ምንም አታደርጉ። ሌሊት ነው የሚመለከቱ፣ ግን የሌሊቱን ጽናትቃችሁ እየመርፋችሁ እንደ ደቀ መዝሙር እየተጨነቃችሁ ሌሊቱን ሙሉ ስትባዝኑ፣ ግን የሚያይ አምላክ አለ። ልፋታችሁን ይቆጥራል። ጭንቀታችሁን ይቆጥራል። አዳምን ብላ ያለው ይህን ወዝህን አንተፍትበ ብላ ያለ አ ዛችሁን

የሚያስፈልገንን ነገር ሁሉ በስጋም በነፍስም የሚሰጠውን አምላክ ስለያዝን በቀን እስከተጓዝን ድረስ የምናጠው ነገር ነው። አምላካችን እግዚአብሔር የተመሰገነ ይሁን። ስለዚህ ደቀ መዛሙርቱ ምን አደረጉ? ጣሉ ሲባሉ መረቡን፣ ከዛ በኋላ አሳውን አገኙ። ከዛ ለሊቱን ሙሉ ሲባዝን የነበረው ቅዱስ ጴጥሮስ አንድ ነገር መጣ እንዴ ይሄንን የሚያደርግ ማን ነው፣ የሚል ጭንቅላት ውስጥ መጣ። ወዲያውኑ እንዴ ያንን ሁለቱን አስራ አምስቱን እንጀራ የባረከ አምላክ አይደለም እንዴ? ጌታ እኮ ነው። አምላክ እኮ ነው። መድኃኒት እኮ ነው። ጌታ እኮ ነው። እግዚእነ ውእቱ አለና ራቁቱን ነበረና ዘሎ ወደ ገባ ወደ ባህር ውስጥ ገባ። ወደ ጌታ ሄደ። አሳውንም ሞሉ ከውጭ እና እሳት አዘጋጅቶ ጠብቋቸው ምግባቸው ተዘጋጅቶላቸው ነበር። ባርኮ ሰጣቸው ይላል። አምላክ እንደዚህ ነው። ሁሉን ያዘጋጃል፣ ሁሉን ይሰጣል። ሁሉ በሱ ነው፣ ሁሉ በደጉ ነው። እሱም ብቻ እንለምን እንማዘን። ያን ጨለማው ይበላል ንጋቱ ያልፋል የምንሄድበት መንገድ የምንጓዝበት መንገድ ሁሉ ቀና ይሆናል። ቀኙን ይዘናልና መድኃኒትን ይዘናልና ጌታ እኮ ነው ያለውን፣ እግዚእነ ውእቱ ያለውን፣ ሁለቱን ዓሣ አምስቱን እንጀራ የባረከውን፣ ዓሥራ ሁለት ዓመት ደም ሲፈሳት የነበረውን ሴት ደሟን ቀጥ ያደረገው አምላክ ለምጻሙን ያነጻውን

እስከ መጨረሻው ድረስ ባረካቸው፣ ምግባቸውን ሰጣቸው። በእሉ ጠጋይ ወውሃ ሆኖ ለምትወተው ወያልቆሙ እንዘፈቀዱ መዝሙር ሰባ ሰባት ቁጥር ዘጠኝ ላይ እንዲህ ይላል የሚፈልጉትን ሰጣቸው፣ አንዳች እንኳን የፈቀዱትን የለመኑትን አልነሳቸውም ይላል። የምንለምነውን አይንሳ የምንጨነቅበትን ነገር ይስጠን። አንዳችሁን ሳይነሳቸው የሚሹትን ሰጣቸው ይላል። ችግሩ ሰጪ አምላክ አለን እንዳንጠግብ ምን እንደሚፋቃላችሁ በልአ ወጸግበ ያእቁ ከረዮ ስጋ ለምዙ ያእቁ ብስራዬ በጠገረ ግን ጥጋቡ ከእግዚአብሔር አለ ያለ ለክፋት አደረገው ለክፋት አድርገው። ዓሣውን ክልቅዝ ይሰጠናል፣ መረቡን ይሰጠናል፣ ማጥመጃውን ይሰጠናል፣ የምንሻውን ይሰጠናል። በዕል ወፀግቡ ጥቀ በሉ ጠገው ደቀ መዛሙርቱ ዘፈቀዱ ከጠየቁት አንዳች የሚያስጨንቃችውን ነገር ሁሉ በእሱ ላይ ጣሉት ያለ አምላክ የሚያስጨንቃችሁን ነገር ሁሉ ያስወግድላችሁ። አምላካችን ላ የተመሰገነ መምራችን ቃ ታሰማልን ቃ ታሰማልን እኛም ሰሚዎች ብቻ እንዳልሆነ በሰማነው ቃል የምንኖርበት በሰማነው ቃል ሕይወትን የምንሰራበት የሰማነውን ቃል የምንተገበርበት አማኞች ያድርገን። በስሙ በቃሉ እንድንኖር ነው። በስሙ እንዘምራለን፣ በስሙ እንዘምታለን፣ በስሙ መልካም የተባለው ሁሉ እናደርጋለን። ስለዚህ እሱ የተናገረውን እሱ በተናገረው ሁልጊዜ በምናደርገው ክንውን ብንስበው የማንችለው ብንሸከመው የማንችለው ሁሉን አፍሰን የማንጨርሰው በረከት ጸጋ፣ ከእኛ ጋር ነው ማለት ነው። ስለዚህ ይህንን በረከት እንድናገኝ በህይወታችን በትዳራችን፣ በህይወታችን ሁሉ የምንፈልገውን የምንሻውን ብቻ ሳይሆን ከምናስበው በላይ የሆነ በረከቶችን ሁሉ እንድናፈስ እንድናገኝ ምን ማድረግ አለብን? በቃሉ ነኖር ፈዛስ በቀኝ ግለት በትዕትና በወንጌል እንኑ ቀኝ መልካም ነው ቀኝ ደግነት ነው ትዕትና ነው በእግዚአብሔር ቃል መኖር ነው በቤተ መቅደስ ማግኘት እያገለገሉ መኖር ነው ቀኝ ስድስቱን ትሩፋት የወንጌልን ቃል ማከናወል ነው በዚህ ህይወት ውስጥ ስንኖር ታዲያ አይደለም የጠበቅነው ጥቂቱን አሳይቀርና በሕይወታችን ቆጥረን የማንጨርሰው በረከቶች በቤታችን ናቸው ማለት ነው። እነዛ በረከቶች በልጆቻችን፣ በትዳራችን፣ በጤናችን፣ በምናገኘው በምናደርገው ሥራ ክትውን ሁሉ አይተን ቆጥረን ተናግረን የማንጨርሳቸው በረከቶችን እናገኛለን ማለት ነው። እግዚአብሔር ሁልጊዜ በቃል እንድንኖርና ማድረግ የሚገባው በወንጌሉ ቃል እያደረግን ብንኖር ፈቃዱ ይሆንልን እናንተም የሰማችሁትን